እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ወድሃለው አልከኝ። ወደድኩ ስትለኝ እኔ ሞቼ ነበር ወገንን አጥቼ ከእግዚአብሔር መንግስት እርቄ ወጥቼ ተስፋ ያልነበረኝ ሕይወትም የሌለኝ በበደሌ ብዛት ምረት ማይገባኝ እንዲያ ነበርኩ ያኔ አንተ ስትወደኝ፣ አንተ ስትወደኝ፣ እንኳንስ ልወደድ ማንም የማይቀርበኝ እኔ ግን ስወድ እኔ አንተን ስወድ ምክንያትን ደርድሬ ያደረግክልኝን አንድ ሁለት ቆጥሬ ወገን ያልነበረኝ ወገንን አግንቼ ሁሉም ያራቀኝን ቆርጦ የጣለኝን ስትቀርበኝ አይቼ፣ በምክንያት ወደድኩ፣ በምክንያት ቀረብኩ። እንዴት እንደምትወደኝ መስቀል ላይ አየው። አንተ ስትወደኝ አንተ ስትወደኝ እኔ ሀጥ ነበርኩ በሰው ፊት በሚዛን በመስፈርት የወደቅኩ አንተ ስትወደኝ መስቀል ተሸክመ እርግማኔን ሁሉ ላይላይ ላይ ወስደ እጅ ተቸንክሮ ጎንህም ተወግቶ የእሾኩ ጉንጉን ራስህም በሳስቶ መላው አካላትህ ደም እየፈሰሰው አጥንት እስኪቆጠር ጅራፍ የቦጨቀው ጨርቅ እስኪወሰድ እርቃንን የሆንከው ሞቴን ሞተህልኝ ሞቴን ወስደህልኝ በመስፈርት ላጠላኝ ሕይወት እየሰጠኸኝ እኔ ግን ስወድ እኔ አንተን ስወድ ቃልህን ሰምቼ እንደ ዋር ወለላ ጣፋጩ ምግብህን ከእጆች በልቼ እኔ ማስወድ ቤቴ ድረስ ገብተ የህይወት ትርጉሙን ጣዕሙን አሳይተ ያለኝን እስክንቅ እንደ ከንቱ ነገር የዘመናት ሀብቴን ለድሆች እስክሰጥ ሕይወቴን ስትቀይር የጠራህኝ ድምፅ አሁንም ያቃጭላል ከዛፍ ላይ አውርደ እጆቼን ይዘሃል። ወደድኩ ስትለኝ፣ ወደድኩ ስትለኝ፣ ዝምታ መልሶ ነው ዝምታ የሚናገር ዝምታ የሚጮህ የሚጣራ በፍቅር ይጠይቁ አይነህ እኔን ተመልክቶ በጥፊ ሲመቱ እጃቸው ተነስቶ፣ እርቃንን በሰው ፊት፣ እርቃንን መስቀል ላይ እንዲህ የተዋረድከው ማንም ለወዳጁ ከቶ ያላረገውን አርገ ያሳየኸው እንዴት ብትወደኝ ነው መውደድ መውደድ ገደብ አለው መውደድ ርቀት አለው መውደድ ከተባለ መውደድ ምክንያት ያለው መውደድማ አለ ያንተን ግን ምን ልበል? ለጻድቅ ምትሞት ይገኛል እል ነበር ለቸር እንኳን ቢሆን ምናልባት ይሆናል። ለእኔ ለአጢአተኛው ለእኔ ለደካማው አንተ ግን ሞተሃል። እንዴት ነው የወደድከኝ? ክብርህን በመተው እኔን ያፈቀርከኝ የሚከፈለውን ክፍለ ያለን ሁሉ ሽጣ በዋጋ ገዛኸኝ። እኔ ምን ልናገር አንተ ከሰራኸው ካረከው በስተቀር ቦጣም ተራራ ቦርድም ሸለቆ ፍቅር አይቀየር። በዚያች ክፉ ለሊት በዚያች መጥፎ ለሊት ሶስት ጊዜ ስክድ በአንዲት ገረድ ፊት አላውቀውም ስልህ ወድሃለው አልከኝ። ድርሻዬን ሰብስቤ ካንተ ስኮበልል አልፈልግም ብዬ በአለም ሰዋልል፣ ወድሃለው አልከኝ። ሲጀመር ብትወደኝ በእኔ ሁኔታ አይደለም። መከራውም ሆነ ጭንቀት ወይም ራቁትነት ከፍቅር አይለዩም። በእኔ ላትደገፍ አንዴ ወደኸኛል፣ ንጹህ ደም ፈሶ ህይወት ሰተኸኛል። የሞት ክልኝ እኮ እኔ እየወጋውህ፣ የሞት ክልኝ እኮ ልብስን እየገፈፍኩ፣ የሞት ክልኝ እኮ ስቀሉት ብዬ እየጮኩ፣ አንተን እያዋረድኩ እንዲያ ነው። ከእኔ መልካም ምለው የለም በሕይወቴ እጅግ ብዙ ነበር ቢቆጠር ጥፋቴ። እናማ ወድሃለው ካለኝ ፍቅሩንም ካሳየኝ ለኔ ከሞተልኝ አሮጌውን ሽሮ አዲስ ሰው ካረገኝ በምክንያት ቢሆንም ከኔ የሆነ አንዳችም ባይኖርም እኔም ወድሃለው አሁንም ለዘላለም። ስላዳመጣችሁን በጣም አመሰግናለሁ። ይህንም ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን።